ሀገራችን፣ ደሴ ስማችን፣ ወሎዬ። እንኳን የወደደን ያየን ተሰቃየ። ሰላም ሰላም፣ ውድ እና እየተከበራችሁ የኛ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ሰላማችሁ አብዝቶ ይብዛልኝ። ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለልደታ በዓል በሰላም አደረሳችሁ እያልኩኝ እኔ ወንድማችሁ ዛሬ አንድ ሰርፕራይዝ አዘጋጅቼ እየላችሁ መጥቻለሁ። ኦልሞስት እየመጣች ነው ይገርማቸዋል ዴቫ እህት እየመጣች ነው ማለት ነው። እና ዛሬ ለየት ያለ ነገር ሰርፕራይዝ ይዤ ላመጥቻለሁ። ምን እንደሆነ አታውቅም። ሰላም ልበላ ላስተዋወቃችሁ። በዛው ተጠፋፋን። ዝናቡ ምናምን ያስጠላል። እቺ ባጃጅ መጥፋት አለባት በቃ እና መጥፋት አለባት። ሰሞኑን ዝናብ እየጣለ ምናምን ስለነበረ ብዙም ቪዲዮ ሰርቻ አላቅምና፣ ለፋሚሊ ያው ያውቅሻል ብዬ አስባለሁኝ። ደግሞ ራስሽን አስታውቂያቸውና ዛሬ ፈለግኩሽ ለምን እንደሆነ አወራሻለሁ። እሺ እሺ። ሰላም እንዴት ናችሁ ውድ የፓንዳ ቤተሰቦች፣ እንዴት ናችሁ ሰላማችሁ ብዙት ይበል ቤት ይባላል ነው እህት ነኝ የጥሊም እንዴት ታያችሁ? ግን በጣም ቆይ ናትና፣ ቪቲሻ በዚህ አጋጣሚ በጣም ወዳትና ማከብራት ልጅ ናትና፣ ዛሬ የተገኘውበት ሚስ እንደዚህ አቻኩዬ አጣድፌ የጠራሁሽ ነገር አለ። ሰርፕራይዝ በጣም አንቺን ሰርፕራይዝ ለማድረግ ነው። እና ምን መሰለሽ ቤትዬ፣ ዛሬ አንቺን ደስተኛ አድርጊ፣ ወሎ ላይ ከመጣሽ ሶስት ቀን ምናምን ይሉሽ አለ እና ወሎ ላይ ዛሬ ምን አይነ ባህል አለ ምናምን የሚለውን ብታርጊበትም ደግሞ ያ ባህላችን አልጠፋም። እና ዛሬ ሰርፕራይዝ ላደረግሽ ነው የመጣሁት። ና ምንድ እንደሆነ ለመገመት እስኪገምች ግ ግምት ላይ እንዲነሽ ከብደኛል። እኔ እንጃ እነት እስኪ እስኪ የሆነ ነገር መ ግምት ምን አይነት ነው? እስቲ ምን አይነት ነገር የሆነች ነገር አትልኝ። ነገር መንገድ ክፈል ሁሉ ላይ በጣም የሚያምር ነገር ምንድን ነው? አለባበሳቸው፣ አለባበስ ወሎ ላይ እንደዛ አረጋ ብቻ ነው አለባበሳቸው። ማህበራዊ አኗኗራችን፣ ከሰው ጋር ያለን ነገር፣ ፍቅራችን፣ እሱም ያው ሙስሊም ክርስቲያኑ ተፋቅሮ ያለባት ሀገር ናት። አዎ፣ አንተ ትብስ አንቺ ትብስ ተባብለን ነው ምንኖሩ። ደግሞ ቤቲ፣ ዛሬ ለእውነቱ አንድ ሰርፕራይዝ ላረግሽ ነው። አንቺን የጠራዎች ና እንደ ፕሮፌስ እንደ ፕሮፌሰር ሊሆን እና ፋሚሊዎች ውድና የተከበራችሁ የኛ ፋሚሊዎች ለዚህ ዩቲዩብ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ፣ ቤት ሰርፕራይዝ አለሽ፣ ግን አይንሽ መጨፈን፣ እሺ ነው ትንሽ ረዘም ቢቲ ተጫዋች እና በጣም ደስ የምትል ልጅ ናት። ቢቲ ዋይ አይንሽን ጨፍኝ እሺ፣ እስኪ ነው አያየሽ አይደለም ማለት ነው። እውነት ያየው አይደለም ዝምብል ዝምብል፣ ለግላት ወይ አንድ ሁለት ሶስት ምንድን ነው? ምንድን እንደዚሁ አየሩ እሱማ፣ አየሩ ደስ ይላል። ደስ ና ሰርፕራይዝ ላረግሽ የመጣሁት እኔ አላምንም። በጣም ነው የሚያምርባት የወሎ ልብስ። እስኪ የወሎ ልብስ በለው እስኪ ምን አይነት እንደሆነ ብቻ ፋሚሊ ገምቱ። ምን አይነት ከለር እንደሆነ ምናምን እንዴት ነው ያምርባታል? ያምርባትም አሰሩ ኦሬት አድርጉልኝ። ኢት ባይ ዘ ዌ ከባ ብለብስም ያምርባታል። ግን ደግሞ እስኪ የወሉ ልብስ ላይ እንዴት ናት የሚለውን ካሰሩ እና ተለብሹ እዛ ጋር መቀየር ያወጣለች ገባ ብለሽ የፈጠነ እና ውድና እየተከበራችሁ የኔ ፋሚሊዎች ያው እናስደስታታለን ብያስባሉ። እና ቤተሰብ ያው ቤትሻ የወሎ ልብስ ያምርባታል ብያስባሉ ግን ፋሚሊ ጌታን ነው እምላችሁ። ሸምናም ነገር ይዞኝ ነው እንጂ ሊሄድበት እንዲ ነው። ኮመንት አድርጉልኝ ም ተመችታኛለች፣ እና በጣም ቆንጅዬ ናታ ፋሚሊን ነ እንጃ እናንተ ኮመንት ስጡኝ። ና በጣም ነው የተመችችኝ፣ ማለት የሆነ አስተሳሰቧ ምናምን፣ የሆነ ፍቅር አሰጣጧ ምናምን ደስ ሲል ለፋሚሊ እና ዴቭን ግን ፈርቻለሁኝ። እመቤቴ ዴቭን ፈርቻለሁኝ። ዴቭ ደግሞ ይደብረው አይደብረው ኦልሞስት አላቅም። እና ግን ደግሞ እኔ ተመችተኛል። ምን ብዬ እንደማወራው ላለ ዴቭ አላቅም። እስኪ ልሂድበት፣ እንዴት ነው እስኪ? እኮ ምን እና ተመችተኛለች። እስኪ እየመጣች ነው፣ እንዳትናገሩ፣ ሚስጥር ነው። ብቻ ግን ተመችተኛለች። ዴቭም የሚደብረው አልብዬ አላስብም። ኦልሞስት እኔ ወድጃት ነው ደግሞ ለመዳር። እኔ መሰለ ልጅ አግኝቶ ነው እንደ ዲቭም እኮ እኔ መሰለ ልጅ አያገኝም። እንኳን እህቱን ሌላ ነገር ይሰጠኛል ብዬ አስባለሁ። ግን ለእናንተ ብቻ ነው የሚስጥር መሀል ላይ ነው አውቄ የሰራሁት ይሄንን ቪዲዮ ይሄንን ነገር ስቴር ነው። እና ፋሚሊ እንኳን ብቃት እስኪ ከአስር ውሪት አደራ እንደው በጣም ነው የሚያምርብሽ በሉልኝ። የምር ልሄድበት አስብ ያለሁኝና እስኪ እናንተም እያወጣችሁ እየቆሰታችሁ ምናምን ታማም ቦታ ኦ ኦ ማይ ጋድ ፋሚሊ፣ ኦ ጉርነስ ጉርነስ፣ ካስ አሪት እንዳይረሳ እንዳይረሳ። አው አጓጓች፣ ምን ምን ነው? የወላዋ እንቁ መጣች። እንዴት አያችኋት! በጌታ ስም ወይኔ፣ ወይኔ እኔ አላምን። ቤቲ አንቺን አለመውደር ከባድ ነው። እንደዚህ ሆነች። አንቺን አለመውደር ከኔ። ወይኔ፣ ወይኔ እንዴት እንዳማረብሽ ቤቲ! ምንድነው ምስጥሩ? ለመወከ ነው ቤቲ። እንዲ ነው የሚያምርብሽ የወሎ ልብስ። ታጠቅ ነው በቃ በጣም ለራሱ ወደድኩት። እኔ እንደዚሁን ዓለም ወደ ከባድ ነው። ፋሚ ግብድ ነገር ነው። አምሮብኛል። ነው የሚያምረው ልብስ እስኪ ተንጎራ በጌታ ስም ኦ ማይ ማይ ልብስ ለብሰሽ ምናምን እኔ እንደዚህ ለብሻ አላውቅም። ለመጀመሪያ ጊዜ ነው በእውነት ወንድሜ። በጣም ነው ደስ ያለኝና በጣም ነው የሚያምረው። ተመችቶኛል ወንድሜ። እሺ እሺ ወንድሜ፣ እንደዚህ አድርሽ ወንድሜ። ከባድ ነው። እሺ እሺ ነው፣ ደስ ብሎኛል። የወሎ ልጅ እንደዚህ እንደሱ አይነት ነው የማገበው ምን አለ እንደ አንቺ አይነት ህይወት ይሁላ ሚስተካከል ነው የሚመስለኝ። ላይ ላይ ነው ምስተካከል ነው ምስተካከል ነው ነው ነው አለ ብዬ ነው። አየሩ እና ባሳያችሁ ደስ ይለኝ ነበር። እሷን አዝናናት አለውኝ። አሪፍ ቦታ ይዤ እና ግን ምን ተሰማሽ ቤት? በጣም ደስ ያለኝ በእውነት የምርሽ ነው የምርጥ ል በጣም ናት። እና ቤተሰብን ተዋውቅሻቸው እማያውቁሽ አሉ ና ስምሽን ሲቀጥል ደግሞ ምን እንደተሰማሽ አንድ ላይ እንድትገልጪልኝ እፈልጋለሁ እኔ ቤቴ ላይ ምባላለውኝ ይላችሁ እንግዲህ በጣም ነው ደስ ያለኝ፣ በእውነት በጣም በቃ ከሚገባው በላይ እንዴት እንደምነግራችሁ አላጡ። እኔ እንደዚህ ለምሽ አላጡም። ለመጀመሪያ ጊዜ ነው ለበስኩ። ቁመታችን ጋር እንዴ ነው ያምርብናል። ጋይስ እስኪ ደማም ሽከርከሩ፣ ደማም ሽከርከሩ። ታያችሁ፣ በጣም የሚያምሩ አ ካሜራ ማን እስኪ ሙሉ ያዘን እንጂ። ምንድነው ምንድነው አንተ እንት እንት ተላለህ? በጣም ነው የሚያምሩ። ተናገር አንተ አ ካሜራማን

ቤት በጣም ነው መወዳት፣ በጣም ነው ማከብራት። ከአዲስ አበባስ መጥተሽ እኔ ጋር ጊዜሽን ሰተሽ መስዋዕት አድርገሽ እኔ ጋር ለማሳለፍ ፍቃደኛ በመሆንሽ በጣም ነው ማመሰግነው። በዚህ አጋጣሚ ዴቪን ጥለን ነው ደሞ ዴቪን ጥለን ነው ደሞ ምን ዝና ነው አስብ ያለው ስሜት አስብ አራምጣት ይልበት

ተወዛዋዥ ናት። ባይዘው እና ውድና የተከበራችሁ ፋሚሊዎች እንዳልኳችሁ ሚስጥር ጠባቂ ሁኑ። ይሄን ሚስጥር ሂዳችሁ ለተከዜ ብትናገሩ ባባይ ስም ነው የምከሳችሁ። የምር ባባይ ስም ነው የምከሳችሁና የነገርኳችሁን እነሷ ከሄደች በኋላ የሆነ ሚስጥር ነግሬያችኋለሁና ሂዱበት ነው ምላችሁ ፋሚሊ እና ወዳችኋታል ብዬ ተስፋ አደረጋለሁ። ቤትዬ እና ከዚህ በኋላ ቤቴ ጋ ነው በቃ ቪዲዮ የምንሰራው አይደለ? አዎ፣ ከዚህ በኋላ እኔም ቤቴ ጋ ነው የምንሰራው የምን ዴቭ ዴቭ ምናም እንዳትይ። ያምን ስትመጪ ስትመጪ እሱ ጋር ሳይሆን ብቻሽን ነው መምጣት ያለብሽ። እዚህ እያልሽ እዚህ እያልሽ እንንጎዳደድበታለን። የወሎን ምድር እና እስካለሽ ድረስ የሚገርም ጊዜ አሳልፈን አረ ምን ሲጀምር ተከትዬሽ ነው የትም እ ከዚ ፍቅርና ሲጀምር ያው ግዴታ ስራ የሚቀርባት እንደዚህ ሌላ ሀገር የወሎ መናገሻ ላይ አገራችን ደሴ ስማችን ወሎዬ። እንኳን የወደደን ያየን ተሰቃየ። ያዝ እንግዲህ ያዝ እንግዲህ ለቻች ልጅ ነው ነው ብቻ። በዚህ አጋጣሚ በጣም ነው ሞድሽ። ለዚህ ዩቲዩብ ቻናል አዲስ እየሆናችሁ የሰብስክራይብ እያረጋችሁ ቤትዬን ዛሬ አዞራት አለው እስኪ ደክማት ማለት ነው። መቀጣይ ቪዲዮ እስከምንገነ ሰላም አዱል እንዴ ነው ተሰናበቻችሁ እስኪ እንወዳቸዋለን በጣም ነው የምንወዳቸው። ከዛ ስንሰነባበት ማለት እንደዚህ ብቻ ሳይሆን የሚባል ቃል አለ። እሺ ምንድን ነው ይህ? የሚኖር ህይወት ነው። ይህ የሚኖር ህይወት ነው። እስኪ ይህ የሚኖር ህይወት ነው እና እንዴት አያችዋት? ያው እናንተ ጋር ምስጥር ይዛችሁ ቲክቶክ ላይ ምንም እያወጣችሁ ፖስት አድርጉልኝ። የእሷን የቲክቶክ ሊንክ አስቀምጣለ ነግራ እንትን ፒን አደርግላችኋለሁ። የገባችሁ ፎሎ እያደረጋችሁ አበረታቱልኝ። ቤትዬን የመልካችሁንም ነገር አደራ፣ አደራ፣ አደራ። ፋሚሊ ሚስጠር ነው አባይ ከሰማ የምሬን ነው ለተከዜን እንዲ የሚናገረው እና አደራ፣ አደራ። እንደዚህ ነው እና ቤትዬን ሂዳ